የልብሱን ጫፍ ብነካው አዳንጌታይም ብጠጋው ቀጢላል፣ ደሜናምናለው ፈዋሽም እርሱ ብቻ ነው። የልብሱን ጫፍ ብነካው አዳንጌታይም ብጠጋው ቀጢላል፣ ደሜናምናለው ፈዋሽም እርሱ ብቻ ነው። ባለመድኃኒቶች አሉ ባሉኝ ስፍራ ላለፈወስ ባዘን ገንዘብን ስዘራ አጣው ጥበበኛ የሚያቆም መሚን። አሁን ግን አየሁት ከርቀት አዳኜን፣ አታቁሙኝ እኔን ልንካው መዳኒቴን! ልቁም ተፈውሼ ቀሚሱ እንዳስሼ የልብሱን ጫፍ ብነካው አዳንጊታይም ብጠጋው ቀጥ ይላል ደሜን፣ አምናለው ፈዋሽም እርሱ ብቻ ነው።